ትናንትና እዚህም የሳርሳም ስቼ ዝናቡ ሲመጣብኝ ጊዜ እየሮጡ ፈት ከብቶችን ፈትቼ መጣሁ። አሁን የጎርፍ ጠቆ ወስዶት ነው የሚሆነው። አፈሩ አምጩ ማከፈው ነው አሁን እጀ አፈር የሚወስድ ዝናብ ከባድ በጣም ነው የጣሉ ዝናብ ነው ደፋ ዝግዝግ ከተማ ስለሆነ አጥሞ ወስዶ አልብዬ ነው እንዴ? አያ በዘመድ ጥሩ መንገድ አልጋ ስጠኝ እያለሁ ተነስኩኝ፣ እና ምንድን ነው ገና ነው ገና ነው። የቀደም ብዬ ተነስቼ በእጅ ነው ተኛ፣ ብርድ ይመታል። ወዲያውም እንቀሳቀስ። ወዴት ነው የምትንቀሳቀስ? አንተ ደግሞ እንዲሁ ችግር አለብን። ምንድን ነው እንዲህ እንትን ማለት ነው

ወደ እኛ ነው። እንደኋላ የዝናቡ ጊዜ ዝም ብሎ ፈቶ በሮች እንትቷቸው መጡ። አሁን ያንን እንደው የጎርፍ መሄጃ ላስተካክልለት፣ እንደ ቦይ ነገር ልስራለት። እንደው ደፋታ ነው መሬቱ አፈሩን እንትን ይለዋል ብሎ ያን ሊስተካክል ነው የሄደ። ደህና ነው ብር ሰዎች መጣላው መጣል እኮ እኔም ይኸውልሽ፣ አላገኘሁትም። ቀን ግጥሞኝ ሳላገኘሁ ይኸውልሽ። ባታገኘው አታገኘው ራ ምን ያረግልሃል? ምን ተሱ ጋር መገናኘቱ ምን ምን ይሰራል ብለህ ነው እንዴ? እንዴ ራ እንዴት ደህና ጥያቄ ነው።

የሚያቀርበው ሰው እንትን ብሎ እንደው አሁን ስለወጣ መንደሩ ስላልተላመደው፣ ግን ዝም ብሎ እንትን ብሎሽ ነው እንጂኮ ነው ምን ረበ እድሜ ይፍታሽ ነበር አመሉን ወን ማና ነው ምን ልሽ መቼም ስሙ አንተም አረጋ ታልፈው ሰውዬ ጋር ጉድኝቱ የሚቅርበት ዋ ወዳጅነቱ የሚቅርበት፣ እናንተ ትበቁታላችሁ። እናንተ ወንድሞች ያላችሁ ሌላ ሰው አይፈልግም፣ አያስፈልግም። እንደው ስብሰባ ነው እሱ እኮ ዘብዘብ በነው ሁሉ ወዳጁ ሁሉ ዘመዱ ነውና ዘው ሲል ጋር እንደው ሻይ መጠጣቱ የሚቀር ወዳጅነቱን እስተማውቀው ይቅርበት። ያፈርታል እንጂ ማንተሲያክም እዚህ ቤ እንደምናችሁ መንገድ ጥሰናል። እንግዲህ አቅጣጫ ለውጠን መጣን ዛሬ

ምንም ወሬ እንዴት ነው እንዴ?

ጥላሚሉ፣ ጥላሚሉ ኋላችን ደርሷል። አንቺ ያረጋ ነው ሲለኝ አስማረ፣ እሄ ምን አረጋ ነው ሲጀመር

ጋ አላወቀም። ማለት አረጋ አረጋ፣ እንደምን ዋልክ? ደህና ውላል። ሰላም እንዴት ነህ? ሰላም ነህ? ደህና ነኝ። እንደምን ነህ? እ ነው አሁን አንተ ሀይል መንደሩ ደህና ነኝ። ምን ሰላም አለ ብለህ ነው አያሌው? እንዴት ነው ምን ሰላም እ እ ተደፈሩ እኮ ደህና የለህም። በሰላም ነው ወደ አንተ ቤት አመጣጤ። በደህና ነገሩስ? ደህና ነው። ለጥሞና ነው የፈለግኩህ። ለብርቱ ጉዳይ ነው የወልድህ። ችግር አለ። ወይኔ ያረጋ ተው፣ እንትኑን ተው። አላወቀኝም አላወቀኝም እኮ እንጂ የሚያውቀኝ ሰው ይህን ስራ እንደማይሰራ አውቃለሁ። ይኸውልህ አያሌው፣ ማያውቀኝ ሰው ነው እንጂ እንደማይ ደፍረኝ እኮ ማንም ካወቀኝ ያውቃለሁ። ምን እንደው ምን አርገውህ ነው ማን ነው? እዚህ መንደር እኮ ተንኮለኛው ብዙ ነው። መንገድ ላይ የተነኮሉህ? ምን መንገዴ መንገድ ላይ ከሆነማ ፊት ለፊት ከሆነማ እኔ አረጋ ምን አባቱ ልኩን አሳየው ነበር እንጂ እኮ ምንደው ምንደው ውልህ ያቺ ያ ከሸጡ ማሉ ያለችው መሬት ታውቃት አይደል? ዲኒዋል እ መሬት ያንተዋ የእኔዋ መሬት ያቺ ሰፊቱ አሁን ያለህ እሷን ያ የማይል መሬት ተከራየው ነው አሉ። ገብቶ እንዳለ አንድ ትልም የሚሆን መሬት ገብቶ አርሶ የእኔን መሬት ያረጋል። የውል የውል የሚሰራውን ስራ ማነው አባቱ እንደሆነ ባውቀው እኮ ተመልሼ ብር ምገባ ልሙት ልህ ተመልሼ ምን አባቱ ሲለዚያ አሁን ይኸውልህ ሳጣራ ልጁ ማነው ሰውዬው የትኛው ነው ብዬ ስጠይቅልህ ባያሌው መንደር ነው ያለ አሉኝ እራ ይሄ ወፈር ያለ ነው አጠር ያለ ነው ብለዋል በእኛ መንደር የለም የለም ይኸውልህ፣ የለም ሁሉም የራስ የራሱ ነው የሚያርስ። እንዲያውም የተከራጀ ሁላ የለም በእኛ መንደር። አውቆ ነው ይያሉሽ አሉሽ አትስማ። ታውንሽ አረጋ ሰው እንዲያው ብዙ ይላል። እና ተዋጃሪ መሬትህም እንትን ብሎ ተሆነ የገፋም ሰው ካለ በሽምግልና እኛም ጨርሷል። ለኔ አስማር አስማር ደህና ሰው ነው፣ እሱን ይዤ እኔ ጨራርሼ። አያሌው ይኸውልህ፣ አሁን በእናንተ መንደር ነው አሉ ያለ። የምታውቀው ከሆነ እንደው ፍንጭ ከሰማህም እንደው ንገረኝ፣ ልሞትልህ። ይኸውልህ፣ አንተን አከብርሃለሁ። አዎ፣ ለዚያ ነው አብረን አደገነ። አዎ፣ አደገነ። ብዙ አሱማ፣ ብዙ ላንተ ነው ሁሉን ነገር የማያጓጅህ፣ ልሙትልህ። እና የምታውቀው ነገር ካለ ንገረኝ። እኔ ሌላ ነገር የሚፈጠር እዚህ መንደር ልሙትልህ፣ እኔ የደረስኩበት ጊዜ እ እኔ የደረስኩበት ጊዜ ይህን ሰውዬ አናቱን ከወለት ታርጌ ተመልሼ ነው እገባ። ልሙትልህ፣ ይኸውልህ አረጋ እንዴ ሳይሆን እዚህ መንደር ደግሞ ተሆነ እኔ ያውቅ ነበር። እዚህ መንደር አዲስ ሰውም ተመጣ ምንም ታለ መሬትም ጥማድ ሲሆን ክራይም ሲሆን እኔን ሳይወስድ አይሆንም፣ ሁሉም አውቀው ነበር። እና ባይሆን በዚያ በደብሩ ማዶ ላይ እዚያ ደብሩ ደብሩ ተዚህ ቀደምም የማህን መሬት ይዞት የነበረ ማውቀው ረዘም ያለ ጠጉር ፈንታን ብለህ ነው። እሱ አይልም። አንተ እሱ አይደለም። እሱ ነበር ይዞት የነበረ እና እንጂ ወደዚህ በማን ተለሰ። ይሄ ዝም ብሎ ያን አካሉን ሳውቋል። ይወላ አጠር ያለ ወፈር ያለ ነው አለ ያሉኝ ስጠይቅ። እና አሁን እሱን ባገኘው፣ እንዲያው ፊት ለፊት ባወራው፣ አይ በኔ ጣለው ወይኔ ያረግ ተው። ዝም ብላ አትበሳጭ ሰው እንደሆነ ይኸውልህ ተመውጣትህ እንግዲህ ጠላት መችም ተመውጣትህ አንተን መልሶ ወይኔ ለመክተት የተውሁትን ደም የተውሁትን ደም ልክ ሊያስገባኝ ነው። ሰው አርፈተኛም ይኸውልህ ነካክተው ነካክተው አንድ ነገር ብታረግ ተመልሰህ እዚያ ወይኔ ቤት መግባትህ ነው። ተው። እና ምን አባቱ መርገባ እናቱን ከሁለት አድርጊ ሆነ መገባ አንተ መልሰህ እዚያ ደጅ እንደገና ተዋጊ። ይልቅ ይኸውልህ ከሰማህም

እዚህ ዝም ብዬ መሰለሰል ደህና ውለሀል ነው አንተ ማነው እንደዚህ የሚንደቀደቀ ምን ምን ምን ምን የተበላሸ ሰው ሁሉ ነካበት ምንድን ነው ምን ነው ግን

ወዲያ ወዲህ ሲል ውሎ አድሮ የወለድ ነው የተወለደ ሲል አስለምጣው ገፍቶ ምንም ይቻላል። ተገፍቶበት ነው ተገፍቷል። ምንም ተገፍቶ ተተገፋበት። ታዲያ ባገር ሽማግሌ መጠየቅ ነው፣ ተገፍቻለሁ ታለ ተገፍቻለሁ፣ እንዲሁ ሆኖ ብሎ መጠየቅ ነው እንጂ ምንድን ነው? ይሄን ያለ መንደቅደቅ ሽማግሌ አይወድ ሰው እጅ ተ እንደ ሰይጣን ያለ ተዋረሰው ሽማግሌ አይወድም እንጂ

ዋናው መስማማቱ ነው እንጂ የሚበጅ ደግሞ፣ መጠቡ ደግሞ ማን ያንስ ብለህ ነው? በለስ ቀንቶት ነው እንጂ ሆነ ያንስ ነፍስ አጠፋለኩ አንተ፣ በለስ ቀንቶት ነው ታስሮ እኮ ይኖር እንዴ? ቢታሰብ ወአ ምን ያመጣል? ለሱ አንድ እዚህ በለስ ቀንቶት እንትን ቢል ምን ያደርገው ብለህ ነው? ክምሰል ትርሙ አንተ አላወቅህም፣ ተወው

ዝም ብሎ ቱሪና ቶሪና አይደለም። በእኛ እንደ ለመድኩም በቃ ወይ ሌሊስ ወይ ሌሊስ ባውቀው እግዚአብሔር፣ እንግዲህ ጓዝህን ሰብስበ ሀገር ልቀቅ እለው ነበር። ማን የሆነ አይድለኛ አሁን ይሄ የደረቀ እንጨት የሚመስል ሰውዬ ምኑን ነው አሁን ይሄ ይደባደባል? በርቅሶ ሰው ነው የሚጥል። መቼም ዝም ብሎ አስር ማውራት ይወዳል። አሁን ይሄ ገደል የሚገባ ሰው ለዚህ ነው።